ሰላም ሰላም፣ ሌሎች ቤተሰቦች እንኳን ወደ ቻናሌ በድጋሚ መጣችሁ። በዛሬው ቪዲዮአችን በእርግጠኝነት ትዝናናላችሁ። ይህንን ቪዲዮ ላይክ አድርጋችሁ ጀምሮ ለቻናሌ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ወሬ ሳላበዛባችሁ ወደ ቪዲዮ ልውሰዳችሁ። መልካም ቆይታ። ደብሉን እየተጠቀማችሁ ምችት ይበላችሁ። ደብል ደብል ሀኒቾ ነጋለሽ አሁ መሰለኝ

መቾቶቼ የአራዳ ልጆች ቤተሰብ ፕላስ ፋሚሊያንስ ጥግ ድረስ እንደምትመቹ ታውቃላችኋል። ተክልዬን እላፊ ማለት ነው። ዋዬ የለም ረሳሁት። ቅድም እገዛ ነው ላከኝ። ወደ አውሮፓ ላከኝ። ኑሮ በቃኝ ላከኝ

ጌሙን ተቃበ መጀመሪያ የመጀመሪያ ፍቅሬን ሀሁ ያልኩ ባንቺ ነበር ፍቅሬ ሁሉንም የሚያየሆ ዘላለም ህይወቴ ከአንቺ ጋር ልትኖር ነበር የኔ ሀሳብ እንዴና ዜም በፍቅር አሁኒ ሁሉም ቀረና ሁለታችን ተለያየንና አንቺ ምርቀሽ ሄደሻ

ቀላል አፈላችብኝ። ቅዱስ እኮ ነኝ፣ አራዳ ልጆች። ማስታገሻው ጠፍቶኝ እኮ አይደለም። አንዳንዴ ትምህርት ቤቱ ስትማሩ ምን አለ መሰላችሁ፣ ትንሽ ፈንዳ ፈንዳ የሚሉ ሰዎችን ክፍተት ልሰጧቸው ይገባል። ይፈንዱ፣ ጊዜያቸው ነው፣ ምናምን ነገር ይቦርቁ። ቅዱስ ደግሞ በሰዓቱ ቀየር ሲል ደግሞ በጣም በከባዱ ነው የሚመጣው። ገባችሁ? አራዳ ልጆች አቤት አ ዳይሬክተር፣ እንዴት ነው ያበደነው? አ ወይዬ፣ ኧረ የለውም የኔ ቻርጀር ማርያምን ካሜራ ረውን

አንተ እዛም እዚህም ተውንብኛል። እናፍቀሽኛል፣ ፍየው ናፍቀሽኛን። አቤ አቤ አቤ፣ ቅዱስ ከቀስቴ ጋር ተጣላችሁ እንዴ? ማየት አይቀልም። ያራዳ ልጆች ብታዩት ይቻላል እኮ አብርሃም እያዩ ምን ማድረግ ይቻላል። እንደኔ እንደኔ እንደኔ ሁኛ ቶቶ ፈልጌው ነው። ኦ ዋው ያምራላ እንዲ እንዲ እማ ኡሚ የአንቺ አካውንት አበባ መስጠት ያቃል እንዴ? በማርያም ይቻላል እኔ ቤት እኮ አለመደም በእናት እንዳይመልስልሽ እንዳይመልሰው አባባ አልፈለግም ብሎ እንዳይመልሰው አትሳቂ የምሬ ነው ስሚ ሳይመቸኝ ቀረም ችግር የለም ከእሱ ጋር በቀጠ በስሳት እንገባለን ከማን ጋር ከሳም ጋር ሳም አታውቀውም አሁን ሳይሆን ሌላ ቀን እንገባለን ቅድም ከሱ ጋር ገብቼ ነበር ሳም ማለት ህንድ የሚመስለው ልጅ ነው። አትጫወችም። ምንድን ነው ሀሳብ? ልሂድ ላከኝ። ብቸኛ ነኝ ላከኝ። ላከ ወይኔ ዳጊ የአራዳ ልጅ እኔ እኔ ያላንቺ እንቺ የሚያለኒ ደስታችን ባዶ ነው። ምናምር አይርቅህም፣ ግን ቤቱ ይ በጣም በጣም ምንም አይርቅም። ጀስት በጣም ኮንፎርተብል የሆነ ቤት ነው። ለስራ እኮ ነው ያልኩህ። ለዚህ ስራ እኮ ነው የተመቸኝ ቦታው ነው እንጂ እንደዚያ እኮ አይ፣ ለዩቲዩብ ለዩቲዩብ ተመችቶኛል። ዩቲዩብን አየሽው? ኧረ ወይኔ! ኧረ የሰው ፍቅር! ኧረ ወይኔ! በአንድ ቪዲዮ ሁለት ሺህ ምናምን ሰብስክራይብ ገባሁ ማርያምን ምን ደስ ይለኝ <entender>